ሰላም ቤተሰብ፣ እንዲናችሁ ትላንትና ባልና መስት ሆናችሁ ሳውዲ አረቢያ ለስራ ማምጣት የምትፈልጉት ለቤት ሾፌርና ለቤት ሾፌር እና ለምን ነበር ጽዳት ብያችሁ ነበር እና በዛ መሰ በውስጥ ያናገራችሁኝ ልጆች ያገኛችሁኝ ልጆች አላችሁ። በውስጥ ያላገኛችሁኝ ልጆች አሁንም በዋትሳፕ ልታገኙ ትችላላችሁ። ሌላ ደግሞ ምንድን ነው እዚህ ሪያድ ያላችሁ ደግሞ ሪያድ ያላችሁ ካምፓኒ ላይ ነቅል አርጋችሁ መስራት የምትፈልጉት ሪያድ ሆናችሁ ማለት ነው። ካምፓኒ ላይ ነቅል አርጋችሁ መስራት የምትፈልጉትም ካላችሁ በውስጥ አናግሩኝ። ክፈት ብሮ እና በውስጥ አናግሩኝ ካምፓኒው የካምፓኒውን አሰራር አስረዳችኋለሁ። ወደ 30 ምናምን ሰው ነቅል ይፈልጋሉ እዚህ ማለት ነው። ባልና ምስት ደግሞ ቀጥታ ከእንትን ነው ከምንድን ነው ከኢትዮጵያ ባልና ምስት ለሹፍርናና ለቤት ጽዳት ማለት ነው። እናም ብዙ ልጆች በዋትሳፕ አናግራችሁኝ ነበር ከሰዎች ጋር ያገናኛችሁ ልጆች አላችሁ፣ ከአረቦች ጋር ማለት ነው። እና ያም ሆነ ይህ ያላገኛችሁኝ በተለይ በዚህ ነቅል ለምትፈልጉት ልጆች በውስጥ አገኙኝ፣ ከካምፓኒው ጋር አገናኛችኋለሁ ማለት ነው። ሂት ወንድሞች እዚህ ሪያድ ያላችሁት፣ ምናልባት ሂት ወንድሞቻችሁ ወደዚህ ማምጣት ከፈለጋችሁ ዋትሳፕ ቁጥሬ ዩቱብ ላይ አለላችሁ። ሼር ተደራረጉ፣ እግረ መንገዳችን ሰብስክራይብ አድርጉ። እናም በውስጥ አገኘው ነው የምላችሁ በቁጥሬ በቀጥታም በዋትሳፕም። ይመቻችሁ። ቻው፣ ሰላም ሁኑ። የካምፓኒውን ቁጥር አገናኘን ያላችሁ ልጆች፣ እኔ የካምፓኒው ቁጥር ብዙ ቁጥር አለ፣ ቀጥታ ከሰውየው ጋር ላገናኛችሁ ስለምፈልግ ነው ለምን ከባለቤቱ ጋር ማለት ነው። ካምፓኒ ሙዲሮች ትርፍ የሆነ የሆነ ነገር ጥቅማ ጥቅም ሊፈልጉባቸው ይችላሉ። ግን የካምፓኒው ባለቤት በቀጥታ ምንም አንድ ብር ሳይፈልግባችሁ ማለት ነው፣ እና ላድርጋችሁ፣ ስራችሁን እንድትጀምሩ ይረዳችኋል ማለት ነው። ፒስ አውት